አቶ አብርሃም ያለኝ ጥያቄ ከምንድን ነው የሚነሳው አድሎ አሁን ድረስ የለም ብለው ነው የሚያምኑት ድሮ የነበረ አድሎ እስካሁን አልቀጠለም ሶ ለምንድን ነው እስካሁን አፈርማቲፍ አክሽን የቀጠለው የሚል ነጥብ አንስተዋል እንደዚህ ሲሉ ሁሉም ነገር ከሆነ እርሾ ባክግራውንድ ተነስቶ ነው የሚመጣው ማህበረሰብ ውስጥ ያለ ነገር ደግሞ ከሆነ እየቀጠለ ነው የሚመጣው ከቅድመ አያት አያት እያለ እየቀጠለ ይመጣል ስለዚህ እርሾ አሁን ድረስ አለ የለም ብለው ያስባሉ ወይ ተቋማት ቀይረናል ወይ አስተሳሰብ ለውጥ አምጥተናል ወይ እንደ ማህበረሰብ ማይንድ ሴታችን ላይ ምን ለውጥ አምጥተናል ብለው ያስባሉ ይሄ አንደኛው ጥያቄ ነው ሁለተኛው ጥያቄ ለሁለታችሁም ነው መብትና ድጋፍን እንዴት ነው የምታዩት? መብት ድጋፍ የሚባሉ ሁለት የተለያዩ ሀሳቦች አሉ። ይሄን ጥያቄ ሳነሳ ይሄ ጥያቄ ለሁለታችሁም ነው፣ ግን ለአቶ አብርሃም በተለየ መልኩ ድጋፍ አያስፈልግም አፈርማቲቭ አክሽኑ ይቅር ስንል መብትን በትክክል ኤክስኪዩት አድርገናል ወይ? ለምሳሌ ስትዝንሺፕ ራይት አለ፣ የዜግነት መብት ማለት ነው ወንድ ሴት ህፃን ምንድነው? ወንድ ሴት ማይል ማለት ነው። ሌላው መሰረታዊ ችግሮችን አንሱ አንሱልን ተብሏል። መሰረታዊ ችግሮች ውስጥ ከነዚህ ጋር ይገናኛሉ ወይ? ኮስሞፖሊታኒዝም የሚባል ተውት፣ እዚያ አገር አለ ወይ? ኮስሞፖሊታኒዝም ተውት ማለት ሰዎች ሆሪዞንታሊ መከባበር አለባቸው። እኔ እሷን ማክበር አለብኝ፣ እኔ አንተን ማክበር አለብኝ። መብቴን መከበር አለበት፣ እኔም የሰዎች መብት ማክበር አለብኝ የሚለውን ኤክስኪዩት አድርገናል ወይ?